አንድን ብሄር የለም፣ ሁሉም ብሄር ለእኔ አንድ ነው። በሚገባችሁ መንገድ ትግሬም አማራም ኦሮሞም ጉራጌም ለእኔ አንድ ነው። ደቡብ መጥቶ እዚህ ነገረኛ የለማ እንደዚህ የምትያቸው ነገረኛ ብሄር እኮ ሶስተኛ ያመጡ ሳለ ስልጤ፣ የተወሰነ አምስት ስድስት ስልጤ የሚረብሻለ፣ የተወሰነ ጉራጌ፣ ሌላውማ እንዲህ እያዩን ወይ ጉድ እነዚህ እብድ እያሉ በተለይ ሶስቱ ብሄር ሶስት አንድ ለቀቅ እኮ ነናል። ቢሰሙኝ እኔ ለአምስት ዓመት የቀበሌ እንኳን ስልጣን ሳይሰጥ ሶስቱን ብሄር አጣርቶ የሚያጣራ ዘርሱን ካለ አጣርቶ ከቀበሌ ራሱ አስወጥቶ ለአምስት ዓመት እረፍት ከስልጣን ቢደረግ አይቱ በሰላም የሚመለስ ይመስለኛል። ጨጓራሽ እኮ ተቃሎ ማዲያታ ምን ምትኙ እንዴ በጣም ደግሞ አንዱ ይመጣል አንዱ ይጎዳል፣ ሌላው ይመጣል ሌላው ይጎዳል። እኔ እኮ የኢትዮጵያ ወደፊት ሳስብበት እንዴት እንደሚሆን በጣም ነው ግራ የሚያጋባኝ። እንጃ ጌታ በራሱ መቶ የደረስልን ደግሞ እኮ እኛ እኮ ሃይማኖት ያለን ሰዎችምን እኔ እሱ ነው ሮሚ፣ በጣም የሚገርመኝ ሃይማኖት ትተህ ዘር ስታስበልጥ ምናምን እንዴት ወደዚህ ድረስ እንደደረስን ዘርናበጣም መጽሐፍ ቅዱስ ላይ ቁራን ላይ ተጽፎ እሱ ነ ያለ ዘረኝነት በጣም መጥፎ ነው እ እ እ ኧረ በስመ አብ፣ እንደዚያ ብለህ ሰው ህይወት ማጥፋት ከባድ ነው። በጣም በጣም አይመከሩም። የሚመከሩም እግዚአብሔር መጥቶ እሱ ለሁላችንም ማብረጃችንን ይስጠን እንጂ ምንም እኮ በጣም ያስቸገሩት። ሁሉም ልቦን አይስጠን፣ ከኔንም ጨምሮ ልቦን አይስጠን። በተለይ ዘረኞች እግዚአብሔርን መዳን ያለምን ልቦን አይስጣችሁ። በጣም የሚገርም ነው። ኤኒወይ ፓስታ ጉራጌ ክልል እንደሚበቅል ታውቂያለሽ? እንደ እንድ ፓስታ የሚበላው አሁን እያከፋፈሉ ነው ለኬንያ ለጅቡቲ ምናምን ጀምሯል። ፕሌን እኛ ጋር ተጀመረ። አልሰማሽም? አልሰማሁም። ሁለት አይነት ጉራጌ ነው አለ ያለው። እሱን አስታውሳለሁ። ምድነው? ሰባት ቤትና ሌላ ስምንት ቤት አንድ ጓደኛ ያለች ጉራጌ ና በጣም መሻና ደስ ይላል። ደስ እንኳን ከዚህ በላይም ሁሉንም በቃ ጉራጌ በስማ የፓስታ አከፋፋይ ሊሆን ነው። ፓስታ ና መኮሮኒ እነሱ ናቸው የሚያበቅሉት ለኬንያ እያከፋፍሉ ነው። መጀመሪያ ሀገር ላይ ነው መጥገብ ያለበት። እኛ ኮ ወደዚህ ኮ ፎከስ ብናደርግ እኮ አገሪቷ በጣም ስንት ትለማኮ ነበር

ፈጣሪ ይመስገን ሰላም ነው። ሰላም ናችሁ። ሰላም ከየት ነው ወንድማችን? ከኢትዮጵያ። ጌታ ግጥም መጥገም የጀመርከው በትምህርት ነው በተሰጦ ነው? የሚባለው ጊፍት። በተሰጦ ነው በተሰጦ ነው። እስቲ ምን አይነት ግጥም ልግጠምላችሁ? የፍቅር ይሁን የሀገር ይሁን? እስቲ ፍቅር ስለያዘን የፍቅር አስገጥመው ነው፣ ወደ ሀገር እንሄዳለን። እስ መጀመሪያ የፎንክ አድርግልኝ። እሺ እሺ፣ ያም ገበ ገበ የሚለውን የትላውኑ እንዳይደግሞ ብቻ አልደግመም። እሺ እሺ፣ ቀጥልበት። አግብቻለሁ ይላል እኔም እሷን እሷም እኔን ላትከዳ፣ ተሳስረን አልቃል ተጋብተን በእምነት ዳ አጭተኛ ሰው ተልኮ ሽማግሌ ሰማኔና አስሬ ያለው በቂ ስምሌ ግን ግን ምን ያደርጋል የቄስ ግዝት፣ በእምነት ዳ እየማሉ ቃል መጋባት ሰማኒያ ነው ብሎ ጽፎ መፈራረም በወረቀት ከቃል ጋር ሳይስማማ ክፉ አመሌ፣ አይቶ ማለፍ ሳይቻለው አይኔ ዳል። ምን ያደርጋል ትዳር አለኝ እያልኩ ለሰው ማስመሰል። ግን ግን አትፍረዱ ጥሎብኝ ነው እንዲህ ያልኩት፣ ያየሁትን ትልቅ ዳሌ ቢሆን ኑሮ አይታችሁት፣ ሚስትህማ በዚህ አይነት የያዘቻት መቀመጫ ዳሌ ሳትሆን ጉንጭ ናት ካልተሳሳት ኳይታችኋት ይመስለኛል የምት በአጋጣሚ ዞር ስትል አይን ላይ ፊት ለፊት ተገናኘን። እውነት እውነት ልንገራችሁ ሳይጋነን ደረቷ ላይ ያለ ጡቷ ግዙፍ ተራራውን መስሎ ታየኝ። በረስትን ይህን ያየ አይኔ ምና ዞር ሲል ሐይቅ መሃል የበቀለች ትንሽ ደሴት አስመስሎ ያሳየኛል የሚስቴን ጡት። እኔ ደግሞ ጥሎብኛል ትልልቅቱ ትወዳለሁ። ባለትዳር መሆኔን እያስረሳኝ ልዳብሰው እመኛለሁ። ጸጉሯ ወርዶ ገቧ ላይ ሲነካካ የምታስንቅ ሴት ስትሆን የአማዞንን ጥቅጥቅ ጫካ መሳም አምሮኝ ተመኝቻ ትገለዋን ከገላይ ላነካካ ወይ ወይ ቅር በላኝ ከሚስቴ ውጭ ሌላ ሴትን የማልተካ በቃል ኪዳን የታሰርኩኝ ባለትዳር ሰው ነኝ ለካ ለካ ለካ ከንቱ ኑሯት ቃል በተግባር ሳይወዳጅ አግብቻለሁ ብሎ ማወጅ አውቀዋለሁ። በሚስቴ ላይ ሌላ ስመኝ እንደሚሆን እግዚሩም ተቀይሞኝ መላርክ መላርክ አላፊውን አግዳሚውን ሁሉን ሲቃኝ፣ ይህ አይኔ ነው ከፈጣሪም ከቃሉም ጋር የሚያጣላኝ። አምላኬ ሆይ ይቅር በለኝ ያለፈውን እስከ ዛሬ ስውር ወንድ ሁኜ ይላል። አመሰግናለሁ። እንዴ አንተን ያጎቻለሁ አልኩ እንጂ ሚስቴ እንሳ ላይ ምናምን የሚል ግጥም ገጥም። ወንጀል ነው አግብቶ ማየት፣ ጥሩ አይደለም። ወንጀል ነው እኮ ነው። መጨረሻ ላይ በንሳ ነው የሚዘጋው። ተታለህ ምን ብለህ አይተህ የምን ንሳ መጣው? ስለገባው ንሳ ምን አስገባኝ? ትዳር እየተባረከ አይደል እንዴ? እውነት ነው እውነት ነው። አትዩ ነው ያልኩት አትዩ። በእናትህ ውጣ ዛ የተለቃቀመ ግጥም ቴክን ቴክን እየሰበሰባችሁ የምታመጡ ይሄ ከኔ ጋር ይላል ኔ ግጥሙ አንተም ብሎ ገጣሚ ያገጣጥም የሚያገጣጥም ነገር ይሄ ግጥም ነው እንዲ አንታራም ግጥም ነው እንጂ ንሳ ግቡ ምናምን አገባሁ አልኩ እንጂ ኔ የሰው ትዳር ሳይታል

የሚሄድ ግጥም ካልቻል፣ ካልችልማ የለኝም ነው የሚባለው። አንተ አራግጥ አበባ ትሻላለች። አበባ አለች፣ እስቲ አበባ ካለሽ አንድ ቁጥር ጻፊ። ጀርመን የምትኖረውን ታውቂያታለሽ? አረ እሷ ግጥም ይሻላል። ይሄ ብንሄድ ይሻላል የሚል ግጥም